አባ ጊዮርጊስ ዘጋስጫ ያስተማረው አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር በተባለው መጽሐፋቸው ስለ ኢትዮጵያ ትንሣኤ የተናገሩት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር በልደት ምንባቡ በምዕራፍ አምስት ከቁጥር 49 እስከ 55 ላይ በስፋት የሮሜው መሪ ከቁስጥንጥንያው ሊቀጳጳስ ጋር በመሆን የእኛ ሃይማኖት ይሻላል ሲሉ ኢትዮጵያውያን ከእስክንድሪያ ጋር በመሆን ወልድ ዋህድ የምትለው የእነርሱ ሃይማኖት ትክክል እንደሆነ እንደሚገልጹና ከዚያም በነገረ ሥጋዌ የቀናች ትምህርት የኢትዮጵያ መምህራን የሮሜ መምህራንን እንደሚረቷቸው በዚህም አፍረው በመሠዊያው ላይ መንፈስ ቅዱስ በወረደበት እምነት ይሁን እንደሚሉ፣ ይህ ሊቅ ሲጽፍ የኢትዮጵያ ንጉሥ ወደ ኢየሩሳሌም ቢሄድ የሮሜም ንጉሥ ወደ ቁስጥንጥንያ ይሄዳል። የኢትዮጵያ ንጉሥ ከእስክንድሪያ ሊቀ ጳጳስ ጋር ይመጣል። የሮሜም ንጉሥ ከቁስጥንጥንያው ሊቀ ጳጳስ ጋር ይመጣል። በአባ ሲኖዳም ቤት ይገናኛሉ። የሮሜ ንጉሥ ከቁስጥንጥንያው ሊቀጳጳስ ጋር የእኛ ሃይማኖት ይሻላል ይላል። ዳግመኛም የኢትዮጵያ ንጉሥ ከእስክንድሪያ ሊቀጳጳሳት ጋር የእኛ ሃይማኖት ትሻላለች ያማረች ምናት ይላል። እናንተ የሮሜ ሰዎች በትስብዕትና በመለኮቱ መካከል መለያየትን አደረጋችሁ፣ የማይከፈለውን ከፈላችሁ፣ የማይለይ እርሱን ከፈላችሁት። ከዚህም በኋላ ስለ ነገረ ክርክርም በመጻሕፍት ቃል ክርክር ይበዛል። የብሉይ መጻሕፍቶቻቸው ትውፊት ንግሥተ አዜብ ከኢየሩሳሌም በወጣሽ ጊዜ ነውና፣ የሐዲስ መጻሕፍቶቻቸው ትውፊት በሮሜ ቅዱሳን መምጣት ጊዜ ነውና። ከዚህ በኋላ የኢትዮጵያ መምህራን የሮሜ መምህራንን ያሸንፏቸዋል፤ መጻሕፍቶቻቸው ከዓለም ዳርቻዎች ሁሉ መጻሕፍት ይልቅ በርትተዋልና። ስለዚህም ነገር ኢሳይያስ እንዳለ፣ ከዚህም በኋላ አፍረት ይሆንባቸዋል። ማሸነፍ ከእኛ ሊቃነ ጳጳሳትና ከእናንተ ሊቃነ ጳጳሳት በመሠዊያው ላይ መንፈስ ቅዱስ በወረደበት ይሁን ብለው ክህደትን ያበዛሉ። ከዚህም በኋላ የሮሜ ሊቀ ጳጳሳት በአንድ መሠዊያ፣ የእስክንድሪያውም ሊቀ ጳጳሳት በአንድ መሠዊያ በማድረግ በመለካውያንና በያዕቆባውያን በአይሁድና በተንባላት በአሕዛብ ፊት ይቀድሳል። ከዚህም በኋላ ጎኖቹ የወርቅ ሐመልማል ክንፎቹም የፀሐይ ወጋገን፣ ጫፉ የመብረቆች ብልሽታ፣ ሆዱና ደረቱ የያሰጲ ድንቁና የሰርዲኖ፣ አንገቱም የብርሃን ላንቃ፣ መልኩ የሚያንጸባርቅ፣ ዐይኖቹም የጳዚዮን፣ በራሱም ላይ ትዕምርተ መስቀል በብርሃን ማኅተቡም ላይ እኔ የናዝራውያን አምላካቸው ናዝራዊው ኢየሱስ ክርስቶስ ነኝ ብሎ የሚጮኽ የበጉ መልክ ስዕል ባለበት ነጭ ርግብም አምሳል መንፈስ ቅዱስ በእስክንድሪያው ሊቀ ጳጳስም መሠዊያ ላይ ይወርዳል። ከዚህ በኋላ የኢትዮጵያ ንጉሥ ይደሰታል፣ ከወገኖቹም ጋር በዕልልታ ቃል ይጮኻል። የእስክንድሪያ ሊቀ ጳጳሳትም ከግብፅ ኤጲስቆጶሳትና ከመምህራኖቻቸው ሁሉ ጋር በኢትዮጵያ ሰዎች ደስ ይሰኙባቸዋል። በመጻሕፍቶቻቸው ቃል የእግዚአብሔር ፈቃድ ሆኗልና ስለዚህ ነገር ኢሳይያስ ግብፃውያን በኢትዮጵያውያን ይመካሉ እንዳለ በምዕራፍ 20 ከቁጥር አምስት የግብፅና የኢትዮጵያ ሰዎች በሃይማኖት አንድ በክህነትም የሚተባበሩ ናቸውና። ከዚህ በኋላ የሮሜ ሰዎች ከሊቀ ጳጳሳቸው ከንጉሣቸው ከኤጲስቆጶሳቸውና በጉባኤያቸው ከተሰበሰቡት ሁሉ ጋር አፍረትንና አሳርን ይለብሳሉ። ስለዚህም ዳዊት ኢትዮጵያውያን በፊቱ ይገዛሉ ጠላቶቹም አመድን ይቅማሉ አለ። መዝሙረ ዳዊት ምዕራፍ 7 ከቁጥር 8 እስከ ዘጠኝ በእውነትም ጠላቶቹም አመድን ይቅማሉ። ይህም ስለ መለካውያን የስብከታቸው ጉስቁልና ነው። መለካውያን ማለት የንጉሥ ሰዎች ማለት ነውና የኢየሱስ ክርስቶስ ሰዎች ማለትም አይደለም። ቅጣትና ስደትን ስለ መፍራት ንጉሥ መርቀያን ወደ ወደደው ተመልሰዋልና በእውነትም ጠላቶቹም አመድን ይቅማሉ። ይህም ስለ መለካውያን የስብከታቸው ጉስቁልና ነው። መለካውያን ማለት የንጉሥ ሰዎች ማለት ነውና የኢየሱስ ክርስቶስ ሰዎች ማለትም አይደለም። ቅጣትና ስደትን ስለ መፍራት ንጉሥ መርቀያን ወደ ወደደው ተመልሰዋልና ስለዚህም ንጉሣውያን ተብለው ክርስቶሳውያን ግን አይደሉም። መላኪ ማለት በአረብ ቋንቋ ንጉሥ ማለት ነውና የሃይማኖታቸው ስያሜ ክህደታቸውን ያሳውቃልና ለእግዚአብሔር ከሚያደሉ ይልቅ ለንጉሥ አድልተዋልና። ወደ ሮሜ ንጉሥና ወደ ቁስጥንጥንያው ሊቀጳጳሳት፣ ወደ ጉባኤተኛቸውም ሁሉ ታሪካቸው ነገር እንመለስ። ንስሐ ገብተው ከረከሰች ሃይማኖታቸው በሚመለሱ ገንዘብ በእስክንድሪያው ሊቀጳጳሳት መሠዊያ ላይ የመንፈስ ቅዱስን መውረድ ባዩ ጊዜ ሰይጣን በአፎቻቸው እፍ ያለባቸውን የሐሰት መጽሐፍ የሆኑ መጽሐፎቻቸውን ወደ ጥልቅ ባሕር ይወረውራሉ። ዳግመኛም ክህደትን ያስተማራቸው አባታቸው ሊዮንን ይረግሙታል። ከዚህም በኋላ ፍቅርና ስምምነት ሰላምም በኢትዮጵያ ንጉሥና በሮም ንጉሥ መካከል ይሆናል። ይኸውም የአንበሳ ደቦል ነው። የኢየሩሳሌምም መንግሥት ወደ ሮም ንጉሥ ይመለሳል። የምስርና የግብፅ መንግሥት ወደ ኢትዮጵያ ንጉሥ ይመለሳሉ፣ ይላል አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ከገጽ 11 እስከ 13። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።